ሰላም ለናንተ ይሁን ውድ ቤተሰባዎች፣ እንደምን አላችሁ? ይህ አዲስ ኢንሳይደር ነው። ለሰዓቱ የደረሱና አዳዲስ መረጃዎች አሁን ትሰማላችሁ። በቅድሚያም ረስቱና አስታውቃችሁ የፋና ዶክመንተሪና የብርቱካን ጉዳይ ብዙ እያነጋገረ ይገኛል። የብርቱካን ጉዳይና ተማሪዎቹ ጉዳይ አሁን ላይ ሰፊ መነጋገሪያ ሆኖ ቀጥሏል። ብርቱካን በኢቤኤስ ቴሌቪዥን ያደረገችው ቆይታ እውነት ያለው ሀቅ ያለው ቢሆንም በመንግስት ሀሳብ ፋና ትላንት ማምሻውን ሰርቶ የሰራው ዶክመንተሪ ከሱ በእውነት ተራራቀና ብዙ የሆነ ችግሮች የነበሩበት እንዲሁም ደግሞ ብርቱካን ራሷን አስገድደው ያሰሯት እንደሆነ መረጃዎች እየወጡ ይገኛሉ። የምትሰሙት ነው የዘመቻ አንድነት በወሎ በቤተ አማራ ግንባር ያሳካቸው ድሎችም አዲስ ኢንሳይደር ከሚያስደምጥ ችሁ ጉዳዮች መካከል አንዱ ሲሆን ጠቅላይ ሚኒስትር አብይ አህመድ ከውጭ ጉዳይ ሚኒስትር ማርኮ ሩቢዮ ጋር ተወያይተዋል። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮም ጠቅላይ ሚኒስትሩን አስጠንቅቋቸዋል በተለይም ደግሞ የአማራ ክልሉን ጦርነት በተመለከተ በጎጃም የድሮን ጥቃቶች መቆም አለባቸው ሲሉ ተናግረዋል። እናሰማችኋለን በምዕራብ ጎንደር ዞን በህገወጥ መንገድ አራት ሰዎች ድንበር በማሻገር ተሰማርቶ የነበረው ግለሰብ መያዙና መቀጣቱን እንዲሁም ደግሞ የባህር ዳር ኦፕሬሽንን በስፋት የምናስደመጣችሁ ነው። ውድ የቻናላችን ተከታታዮች ቻናላችንን ላይክ፣ ሼር፣ ሰብስክራይብ ያድርጉ። ለአዲስ ኢንሳይድር አዲስ የሆናችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑም ወደ ቀዳሚ መረጃ ማለፍን ከባህር ዳር ከተማ መብራት በማጥፋት ወደ ውረታና አዲት መስመሮች በቅጥቅጥ አሽዚ መለመንቀሳቀስ አቅዶ የነበረው አዲሶ 10 ሺ አድማ በተና ኃይል በፍርሃት ቆፈን ተውጦ እዛው ባህር ዳር ማደሩ ታውቋል። ወደ ሮታ መንቀሳቀስ ያቀደው ኃይል በአሁኑ ሰዓት ሰማታት ውስጥ እንዳለም እየታወቀ ይገኛል። በሌላ በኩል ደግሞ ከብር ሸለቆ ወደ ፍኖተ ሰላም ከተማ የገባው ሌላ የአድማ ብተና አዲስ ምርቆችን ታጅበው ወደ ባህር ዳር መስመር ለመንቀሳቀስ ምቹ ሁኔታን እየጠበቁ እንዳሉም ታውቋል። ውስጥ ካሉ ምንጮች እንደደረሰ መረጃ ከሆንም የሽፋን ተኩስ እንዲሰጥ አድርገን የሚል ጥንቃቄ የያዙ መልእክቶች እየገቡ ይገኛሉ። እነዚህ አድማ ብተናዎች በቅርቡ የአማራ ክልል መንግስት አስር ሺህ አድማ ብተናዎችን አስመርቅ ያለው ባለበት ወቅት ከተመረቁት መካከል ግማሾቹ እንደሆነ መረጃዎች እየጠቆሙ ይገኛሉ። አሁን ላይ ወደ ውረታና ጎንደር የሚያደርጉት ሂደት ደግሞ ዋና ጉዳዩ በዚያ ያለውን ኃይል ለማሸነፍ እንደሆነ ሰምቷል። በሌላ መረጃ ዘመቻ አንድነት በወሎ ቤተ አማራ ግንባርም ብዙ እያስገኘ ይገኛል። ተጠናክሮ በቀጥለው ዘጠነኛ ቀኑን በያዘው ዘመቻ አንድነት የአማራ ፋኖ ወሎ፣ ምዕራብ ወሎ ኮር፣ አማራ ሳይንት መቅደላ ክፍለ ጦር ታቦር ተራራ ብርጌድ የሁለተኛ ቀን ተጋድሎ ለሆነ ቀጠለው ነው። ትላንት በጣም ከባድ ውጊያ የተደረገው በጓሜዳ ግንባር ሲሆን ዛሬ ደግሞ በተድባባ ማርያም ግንባር ታላቅ የሞስረ ትነቅነቅ የተደረገ ይገኛል። በአማራ ሳይንት ወረዳ በተድባባ ማርያም ግንባር ወራሪው ኃይል ለቁጥጥር የሚያታከት ሙትና ቁስለኛ ፓትሮል እየጫነውላል ተብሏል። በሌላ በኩል ብዙዎቹ ተማርኩ አለም ተብሏለም። አሁን ላይም ጦርነቱ ውጊያዎቹ አሁን ላይ ውጊያዎቹ ቀጥሎ የተካሄዱ ሲሆን ብዙ ነገሮችን ያስገኙ ይገኛሉ። በደረሰ መረጃም ብዙ የተማረኩና የተያዙ መሳሪያዎች እንዳሉም መረጃዎች በስፋት እየገለጹ ይገኛሉ። በሌላ መረጃ የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ከጠቅላይ ሚኒስትር አብይ አህመድ ጋር ተወያይተዋል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ከአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሮቤ ጋር በስልክ ውይይት አድርገዋል። ውይይቱ በአፍሪካ ቀንድ መረጋጋትን ጨምሮ በጋራ ቅድሚያ በሚሰጣቸው ጉዳዮች ዙሪያ የሁለትዮሽ ግንኙነት ለማጠናከር የሚያስችሉ ጉዳዮች ላይ ያተኩር ነም ተብሏል። የውጭ ጉዳይ ሚኒስትሩ አሜሪካ ሰላማዊና የበለጸገች ኢትዮጵያን ትደግፋለች ማለታቸውን የአሜሪካ ስቴት ዲፓርትመንት ማስታወቁም ተገልጿል። ከዚህ ጋር በተያያዘ ታዲያ በስፋት መረጃዎች እየወጡ እንደሚገኝ ከሆነ የአሜሪካው የውጭ ጉዳይ ሚኒስትር በተለይም ደግሞ የአብይ መጦር በአማራ ክልል የሚያደርገውን ከአቅም በላይ ጦር ማቆም አለበትም ብሏል። ድሮንን የሚጠቀምበት አግባብም ሊሻሻልና ሊስተካከል ይገባል ሲሉም ተናግረዋል። በተለይ ደግሞ የዓለም አቀፍ መረጃዎች እያመላክቱ እኛ ጋር የሚመጡ ዘገባዎች አሉ የድሮን ጥቃቶች ንጹሐን ሲቪሊያንን ተኮር ያደረጉ ናቸው። ይህ ደግሞ በዓለም አቀፍ ወንጀሎች ላይ ሕግ የሚያስጠይቅ ስለሆነ ጠቅላይ ሚኒስትሩ መከላከያዎችን እንድታስጠነቅቅ ይገባል። ይህን ማድረግ የለበትም ብሏል። መካናይዝድ የሆነ ጦር ከእግረኛ ጋር እያደረገው ፍልሚያ ሲሆን ንግግሩን በሰላም ማቋጨት ደግሞ ምንም ምና የሌለው ጉዳይ ነው ያሉ ሲሆንም፣ ካልሆነ ግን ችግሮች መልሰው ሊቀጥሉ እንደሚችሉም አውስተዋልም። በሌላ መረጃ ደግሞ የብርቱካን ጉዳይና የፋና ዶክመንተሪ ብዙ ያስባላ ይገኛል። የብርቱካን ጉዳይና ተማሪዎቹ አሁን ላይ በጣም ብዙ ያስባላ ይገኛል። በወጣት ብርቱካን ጉዳይ በደብረ ብርሃን ዩኒቨርሲቲ ተቃውሞ መቀስቀሱም እየተነገረ ይገኛል። ትናንት ከሰዓት የደብረ ብርሃን ዩኒቨርሲቲ ተማሪዎች በወጣት ብርቱካን በታገቱ ተማሪዎች ጉዳይ ምግብ ያለመብላት አድማ አድርገው እንደነበርም ሰምተናልም። የታገቱ ተማሪዎች ይለቀቁ፣ አጋቾቹ ለህግ ይቅረቡ በሚልም ነው። ተማሪዎቹ ተቃውሞቹን ያሰሙትም በተመሳሳይ እናት መያድ የአማራ ጊዮናዊ ንቅናቄ ያፓ በጋራ በወጣታቸው መረገጫ የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በወጣት ብርቱካን ተመስገን ጉዳይ በቅርበት ተከታትሎ ለዝቢ ፋንድ እንዲያደርግ ጠይቋል። በሌላ በኩል የብርቱካን ተመስገን ቃለ ምልልስን ተከትሎ በፖሊስ ቁጥጥር ስር ውለው ከነበሩ የኢቢኤስ ሰራተኞች መካከል ባለቤቶቿ ማንፈሳ ጽሆን ና ባለቤቶቻቸው ወይዘሮ ማክዳ ዛሬ ከስር መለቀቃቸውን ምንጮች ገልጸዋል። ባለታሪኳ ብርቱካንን ጨምሮ ፕሮግራሙን ያዘጋጁት ካሜራ ማኖች እስከ ኤዲተሮችም ድረስ በቁጥጥር ስር የሚገኙ ሲሆን የጣቢያ ባለቤቶች አቶ አማና ባለቤታቸው ማከዳ ለሕክምና ውጭ አገር ቆይቶ እንደተመለሱ በፖሊስ እንደተያዙ መዘገቡም ይታወሳል። ከሁለት ቀናት በፊት የቤት ባለቤቶችና አመራሮች ብርቱካን ጉዳይ ረጅም ስብሰባ አድርገው መግለጫ እስከ መውጣት መድረሳቸው የሚታወስ ሲሆን በኋላም መግለጫውን በመሸፈንም መዘገባቸው ይታወሳል። ታዲያ ትላንት ይህን ያካክሳል የተባለ ፋና ዶክመንተሪ ሰርቶ ነበር። በተለይም ደግሞ የብርቱካን እውነት ብሎ በሰራው በዚህ ዘገባ ላይ ብርቱካን በቤት ተቀረቶች ጠረጻ እንዳለ ውሸት እንደነበረና ምንም ነገር እንደሌሉ አስረድተዋልም። ሁሉ ነገር በውሸትና ድራማ ነው ብለው ነው ያሰሩኝ ስትልም ትናክራለች። ይህን ጉዳይ ያላቅም ነበር እንደሚያመጣ ድራማ ስለሆነ ሰሪ ስላሉኝ ሰርቻ ለው ስትልም ዶክመንተሪ ላይ ተመልክቷልም። ይህን ተመልክቶም ብዙ መረጃዎች እየደረሱ ሲሆንም ከመጡት መረጃዎች መካከል ደግሞ ቀሽም ደራሲዎች አበላሽቶት ነው እንጂ ይውሏል አንዱ ጸሐፊ ያስረዳ። ቀሽም ደራሲዎች አበላሽቶት ነው እንጂ ብርቱካን በድንግልና ገባች ብሎ ከትረክ በኋላ እሷ ቀጥላ ከአንደ በቷ ርግዜና የተጋባ ነው አያስብሏትም ነበር ብሏልም። ስለይም ደግሞ ይላሉ ቀሽም ደራሾች አበላሽቶት ነው እንጂ ኢቤስ በጽንፈኛል ድራማው ተመረጠ ካሉ በኋላ መልሰው ደግሞ ከጽንፈኞች መካከል ድምጻቸው ነው ተብለው ያወሩት እና ማዛ ኢቤስና መንግስት አብረው ነው የሚሰሩት የሚለው ንግግር መቋረጥ ነበረባቸው። ቀሽም ደራሾች አበላሽቶት ነው እንጂ ገንዘብ ተከፍሏት ነው በሚል መልእክት ካስተላለፉ በኋላ ጽንፈኞቹ እነ ተስፋይ ብርቱካን ለትራንስፖርት ይሆናል በሚል አምስት ሺህ ብቻ እንደተሰጣት የሚናገሩት መቋረጥ ነበረባቸውም ቀሽም ደራሲዎች አበላሽተት ነው እንጂ እያልን ብዙ መቀጠል ይቻላለን ብሏል። በነገራችን ላይ በሚዲያ አሰራር መሰረት የብርቱካን ጉዳይ የሳሳ ነገር ካለው ከተባለም በራሱ በኢቤስ ሳልነበረ መቅረቢያ መቅረብ ያነበረበት። እኔ የሚገባኝ ኢቤስ የሰራሁት ፕሮግራም ችግር የለበትም ነው በሚል አቋሙ ስለ ጸናም ይሆናል ብሏል። ለማንኛውም የብርቱካን ታሪክ የበርካታ ኢትዮጵያን ታሪክ መሆኑን ሚሊዮኖች ያውቃሉ ብሏል። ያለፉት አመታት ብዙ ታሪኮችን ትተን ባለፈው ሳምንት ላይ አሊዶሮ ላይ የታገቱትን አውቶቢስ ሙሉ ተሳፋሪ ወጣቶችን በዚህ ሰዓት ምን እየተፈጸመባቸው እንደሆነ ፈጣሪ የሚያውቀው ሲል ጋዜጠኛ በላይ ማናየም አስፍሯልም። በሌላ መረጃ በምዕራብ ጎንደር ዞን በህገወጥ መንገድ አራት ሰዎችን ድንበር ለማሻገር ተሰማርቶ የተገኘ ግለሰብ በጽኑ እስራት ተቀጥቷል። በምዕራብ ጎንደር ዞን ገንደውሃ ከተማ በህገወጥ መንገድ አራት ሰዎችን በሱዳን በኩል ወደ ሊቢያ ከሀገር ለማስወጣት ሲንቀሳቀስ የተገኘ ግለሰብ በ19 ዓመት ጽኑ እስራትና 1 ሺ ብር እንዲቀጣ ተወስኖበታል። አቶ አንደኛው ተስፋውን ጥቅምት 17 ቀን 2017 ዓ ም ከቀኑ ጽሳት ሲሆን ገንደውሃ ከተማ አስተዳደር ቀበሌ 1 ቀጥና 2 ልዩ ቦታው ቄራ ሰፈር ተብሎ በሚጠራው ስፍራ በህገወጥ መንገድ በሱዳን በኩል ወደ ሊቢያ ለማስወጣት በሆነ ባጃጅ አራት ግለሰቦችን ጭኖ ወደ መሀል ከተማ እየተጓጓዝ ሳለ በጸጥታ ኃይሎች ቁጥጥር ስር ውሏልም ተብሏልም። ግለሰቡ በሰው የመነገድና ሰውን በህገ ወጥ መንገድ ድንበር ለማሻገር ወንጀልና ለመከላከል ለመቆጣጠር የወጣውን አዋጅ ተላልፏልም ተብሏልም። በፈጸመው ህገ ወጥ የሰዎች ዝውውር ወንጀል የምዕራብ ጎንደር ዞን ፍትሕ መምሪያ ልዩ ልዩ ወንጀል ጉዳዮች የስራ ሂደት አቃቢ ህግ በአራት ተደራቢ ወንጀሎች ድርጊቶቹን መፈጸሙን በመረጃ ማስደገፍ፣ ምዕራብ ጎንደር ዞን ከፍተኛ ፍርድ ቤትም ክስ መስርቶበት ተከሳሹም ክስ ደርሶበት እንዲረዳው ከተደረገ በኋላ በጠበቃ ተወክሎ እየተከራከረ ሲሆንም፣ ክሱን እንደማይቃወም ግን የወንጀል ድርጊቱን የተፈጸምም ክዶ ተከራክሯልም። በዚህም ስድስት የአቃቢ ህግ ምስክሮች ቀርበው እንደ አቃቢ ህግ ክስ አመስራረት ያስረዱ በመሆኑም ፍርድ ቤቱ ተከሳሹ ጥፋተኛ ከመባሉ በፊት የመከላከያ ማስረጃ ካለው እንዲከላከል እድል ቢሰጥም ያቀረባቸው የመከላከያ ምስክሮች ክሱ ለማስተባበል አልቻሉም። ፍርድ ቤቱም ግራ ቀኝ ተመልክቶ ሰውየውን የ16 ዓመት ጽኑ እስራት ፈርዶበታል። በመጨረሻ ደግሞ ወደ አሜሪካ አቅንተን አሜሪካ ከፍልስጤም ድጋፍ ጋር በተያያዘ ሶስት መቶ የውጭ ሀገር ተማሪዎችን ቪዛ ሰረዘችም። ከፍልስጤም ጋር በተያያዘ 300 የውጭ ሀገር ተማሪዎች ቪዛ መሰረዙን የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ገልጸዋል የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ገልጸዋል። በዩኒቨርሲቲዎቹ ቅጥር ግቢ ለፍልስጤም የሚደረጉ ድጋፍ ሰልፎችን ለመግታት የትራምፕ አስተዳደር የወሰዳቸው ካሉ እርምጃዎች አንዱ ነውም ተብሏል። በዚህ ወቅትም ከ300 በላይ ሊሆን ይችላል ሲሉ ነው በጋያና ጉብኝታቸው ያደረጉ ያሉት የውጭ ጉዳይ ሚኒስትር ለጋዜጠኞች ተናገሩትም። ከእነዚህ ቆሶች አንዱ ባገኘን ቁጥር በየቀኑ የምናደርገው ነው ብሎ አለ። አስተዳደራቸው ጸረ እስራኤል ነው የሚል ትርክት ከሚያደረ ባደረባቸው ዩኒቨርስቲዎች መካከል የምን ያህል ተማሪዎች ቪዛ እንደተሰረዘ ተጠይቀው ነው ይህን ያሉትም። በተፍተስ ዩኒቨርሲቲ የዶክትሬት ተማሪው ቱርካይ ከቀናት በፊት በኢሚግሬሽን ባለስልጣናት በቁጥጥር ስር ዋለች ሲሆን ሩቢዮ ይህን ትክክለኛ ውሳኔውን ብሏል። በተማሪዋ ላይም ክስ ለመቅረቡ እስካሁን የተገለጸ ነገር የለም። ተማሪዋ ሉዊዚያና በሚገኝ የስደተኞች ማሰሪያ ማዕከል ትወስዳለችም ተብሏል። ውድ የቻናላችን ተከታታዮች ቻናላችንን ላይክ፣ ሼር፣ ሰብስክራይብ ያድርጉ። ለአዲስ ኢንሳይደር አዲስ የሆናችሁ ደግሞ ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ።